እናም በመቀጠልም ኤፍራታ ፖሊሱን በሚጠይቀች ሰዓት በአግባቡ ስላልመለሰችለት አንቺ አሁን በአግባቡ አልመለስችልኝም እና አንቺ ማረፊያ ቤት ትቆያች በማለት ይነግራታል። እሷም እባክህን የምንቀይረው ልብስ እንኳን የሚያመጣልን ሰው የለም እባክህን በማለት ትማጸነዋለች። ፖሊሱ ግን እናም በሚገርም ሁኔታ ሉላን ለዝና በፌሮ ተመተዋለች። ማሳጅ አርግኝ ብሏት በተኛበት እሷን መጀመሪያ ተዘጋጅታ ጠብቀው ነበር እና በፌሮ ጭንቅላቱ ትለዋለች። እናም እሱም እጅ ባለመስጣት ተንደፋድፎ ተነሳና አልሞትም አልሞትኩኝም በማለት ይነግራታል። ጨካኝ ሆነ፣ ጨካኝ አረከኝ በማለት ደጋግማ ጭንቅላቱን ትመተዋለች። ሉላ ሉላ በማለት ተመላልሶ ያያታል። ከዛም እንግዲህ መተመላልሳ መልሳ ደጋግማ ትመታዋለች ማጀራቱን። እሱም አቅም በማጣት መሬት ላይ ይወድቃል። በግድ ቤት ታኖረኝ እንጂ ሚስትህ በፍጹም አታረገኝም በማለት ትለዋለች። ድጋሚ አይኔን አታየኝም። አይኔን የምታየኝ ድጋሚ አይኔን የምታየኝ ከሆነ ሞቼ ነው የምታየኝ በማለት ትነግረዋለች። አልሞትም፣ እኔ አልሞትም በማለት ይንገዳገዳል። እናም ዝና መሬት ላይ ይዘረራል። በመከተልም ልብሷን አውላለቀችና ልብሷን ቀይራ ከቤት በራ ትወጣለች ሉላ። እናም አሁን ከዝና እጅ ያመለጠች ይመስላል። እናም ሞገስ ዳታ ጋ ይደውላል። ቤተሰብ እንዳለች ስታውቂ እኛን ረሳሽናል ወይ በማለት ጠይቃታል። ኧረ ሞገስዬ አሁን እናንተ በማን ትቀየራላችሁ በማለት ትመልሳለች። ታታ ክፉ አትናገራ በማለት ትመልስለታለች። ሞገስም የምስራች በማለት ያበስራታል። ምስር ብላ ነው ክክ ብላ እያለች ትመልስለታለች። በመቀጠልም ኤፍራታና እና ማሀሌት ታሰሩ እኮ ቅድስት አሳሰረቻቸው በማለት ይነግራታል። እሷም በደስታ አልልልልል እንኳንም እንኳን እንኳንም ታሰሩ፣ ጎበዝ ግን እንዴት አድርጋ አሳሰረቻቸው በማለት ጠይቀዋለች። ምን ነው ምሳሌ ድና መጣች ወይ በማለትም ጠይቀዋለች። አይ እና ትላንትና ከታሰሩ አልተፈቱም በማለት ይነግራታል እና ከዛም እና መርዝ ፍትፍት ይዘን ሄደን እንጠይቃቸው ወይ በማለት ትቀልዳለች። እናም እናም ዳታ ምን አጥፍቼ ልግባ፣ ምን ሰርቼ ልግባ እስር ቤት ብቻቸውን ሳገኛቸው አሻቸው ነበር በማለት ተናገራለች። ለማንኛውም ተናፍቀሻል ብቸኛ ሆንኩ እኮ በማለት ሞገስ ለዳታ ይነግራታል። እንገናኝ ወይ በማለት ይህን ይጠይቃታል እሷም ጣጣ የለም እንገናኛለን አብሽር መጣው አሁን እያለች ትመለስለታለች። እናም ተከታትረው ይለያያል። በመቀጠልም ሉላ ሞገስ ጋር ትደውላለች። ሞገስም እንዴ ማነሽ እንዴ ሉላ በህይወት አለች ወይ በማለት ይጠይቃታል። በመደናገጥ ስሜት አለው ለማለት ይከብዳል በማለት ሉላ ትነግረዋለች። እናም ዝና ከሌለ እንገናኝ በማለት ይነግራታል። ምነው አሁንም አሳልፈ ልሰጠኝ ነው ወይ በማለት ትጠይቀዋለች በፍጹም ባይሆን እንገናኝ በማለት ይጠይቃታል። አሁን ከዝና ቤት ወጥቻለሁኝ በማለት ትነግረዋል ከዝና ጋር ወጥቻለሁኝ ተደብቄ እይ እንዳለው እንድታቅብዬ ነው በማለት ትመልስለታለች። ሉላዬ ጠፍተሽ ነው በማለት ለተባክሽን ካገኘሽ ይገልሻል፣ ልምጣ በማለትም ይጠይቃታል። አንተ ራስ ተጠንቀቅ በማለት ትመልስለታለች። አንተ እንደወሰድከኝ ስለሚጠራጠር አንተን አንተን አይለቅህም በማለት ትነግረዋለች። ሞገሴንም ስለ እኔ አታስቢ በማለት ይመልስላታል። ከዚህ በኋላ አልፈራም፣ የት ነው ያለሽው? ከዚህ በኋላ እጅ አልሰጥም፣ የትስ መሄጃ አለሽ? በማለት እየጠይቃታል። ሞገስ፣ አታስብ ከሁለታቸውም ርቄ መቆየት ስለፈለግኩ ነው። አንተ ራስህን ጠብቅ በማለት ትነግረዋለች። ካገኘሽ ይገልሻል፣ እባክሽን የት ነው ያለሽው? እባክሽን ሉላ፣ እባክሽን ያለሽበትን ንገሪኝ፣ ካገኘሽ ይገልሻል እያለ ይጠይቃታል። ለእሷም አታስብ፣ በፍጹም አያገኘኝም፣ ይልቁን ሰራስህን ጠብቆ ማለት አስጠነቅቀዋለች። እናም ሞገስ ፍርሀት አድሮበታል። ወይኔ ጉዴ ነው ቅድስትን ደግሞ እንዳይዟት በማለት በጣም ፈርቷል። እና ሞገስ እና ዳጣ ይገናኛሉ የተቀጣጠሩት ቦታ። ምንም እንዳልተፈጠረ እያስመሰለ ይገኛል እና ያው እንግዲህ ተመችቶ ተመችቶሻል በማለት ለዳጣ ይነግራታል። ዳጣም እንግዲህ ያው እንግዲህ ሀሳብ ከሌለ ምቾት የት ይቀራል? ትለዋለች። ግን እኔ በጣም ደስ ብሎኛል እነ መሀሌ ስለታሰሩ ትለዋለች። አዎ ታስረዋል፣ ደስም ይላል። ሌላ ደግሞ የተፈጠረ ነገር አለ በማለት ሞገስ ይነግራታል። ምንድን ነው ንገረኝ በማለትም ዳታ ትጠይቀዋለች። አዎ አምልጣለች በማለት እና ሉላ አመለጠች ብሎ ከነገራት በኋላ እናንተ ጋር ናት ወይ በማለት ትጠይቀዋለች። የት እንዳለች እንኳን አላቅም፣ ደውላ አምልጫለሁ ብላኛለች በማለት ይነግራታል። አንተ ያንን ግን አውሬ እንዳይመጣ በማለት ዳታ ለሞገስ ተነግረዋለች። አዎ እኔም ፍርሃቴ እሱ ነው፣ ሲደሞንም ወደ ብሩክ ቤት ከሄደ ቅድስን እንዳያጠቃ ትፈራለሁ በማለት ይነግራታል። ደውልና ንገራት ወይ ለፖሊስ ታስታውቅ፣ ወይንም ደግሞ ከዛ ትውጣ በማለት ዳታ ተነግረዋለች። ግን እንዴት አድርጋ አመለጠችው በማለት ጠይቀዋለች። እሱን እንኳን አላቅም በማለት ሞገስ ይነግራታል። እናም በአንተ ተስፋ ቆርጣ ነው ወይ ሌላ ቦታ የሄደችው በማለት ተጠይቀዋለች። እንዴት ተስፋ አትቆርጥም አት ተወኝ አት ልቀቀኝ እያለችኝ አሳልፌ የሰጠኋት እንዴት ተስፋ ቆርጥም በማለት ይመልስላታል። እናም በእርግጥ ሞገስ እውነቷ ለአንተ ማስባ ሊሆን ላንተ ይችላል። ያንን ዝሆን ባሏ ማንንም ኮኖም ይጨፈጨፈው በማለት ትነግረዋለች። በሚገርም ሁኔታ ዝና እንደምንም እንደምንም ብሎ ከቤቱ ወጥቶ ሉላን እየፈለገ ይገኛል። በመቀጠልም እሱ በመንደፋደፍ ላይ ሳለ መሀሌት ትደውላለች። ዝና እባክህን፣ እስር ቤት ነኝ፣ መሀሌት ነኝ፣ እባክህን አድነን በማለት ትደውል ትነግረዋለች። ጠይቋል አንቺ ልክስክስ ምን ልታረጊ እስር ቤት ገባሽ በማለት ጠይቃታል። እሱን ዝርዝሩ በኋላ እነግርሃለሁኝ፣ እባክህን ድረስልን በማለት እናም በመቀጠልም ታዲያ እኔ ምን አገባኝ? እኔን ሳታማክሪ እስር ቤት ገብተሽ እኔ ብር ምከፍልሽ? እኔ ማን ነኝ? እኔ ባልሽ ነኝ ወይ የራሰሽ ጉዳይ በማለት የመልስላት። እኔ አባትሽ ነኝ ወይስ ወይስ ባልሽ ነኝ? ምን አባሽ ልሰሪ ገባሽ? ምን ልሰሪ? ምን ልታረጋለሽ? እያለ ሳታማክሪን ጭምር እያለ ይጮህባት ጀመር። እናም እባክህን ዝና፣ እኔ እኮ አስፈልግሃለሁ እኔ አስፈልግሃለሁ፣ ብዙ እንሰራለን በማለት ትነግረዋለች። አዎ እናና፣ አስፈታን፣ ከአንተ ውጭ የሚደርስልን የለም፣ እባክህ ትለዋለች። እናም ሉላ እኔን ለመግደል ከሞከረች በኋላ ጠፍታለች። እሷን የት እንደምትሆን ታውቂያለሽ ወይ በማለት ይጠይቃታል። እኔን ላስፈታሽ አልችልም እያላት፣ እሷም አዎ ሞገስ የት እንደሚደብቃት አውቃለሁ፣ አዎ አውቃለሁ በማለት ትመልስለታለች። አዎ አውቃለሁ፣ እናና ብቻ አስፈታን፣ ብቻ አስፈታን ከዚህ ትለዋለች። ያንን አውሬ አንተ እንዳስመለጥካት ነው የሚያስበው። መጠንቀቋ አይከፋም ትላለች ዳታ። ሞገስንም ከዚህ በኋላ ምንም አያመጣም በማለት ይመልስላታል። እናም የደበቀውን ሽጉጥ ሹራቡን ከፍ አድርጎ ያሳያታል። ጎበዝ አንደኛ እያለች ታሞግሰዋለች። እንዴት ግን ገዛ ኮይ እንዴት ኬታ መጣ ትለዋለች። ባክሽ ከቅድስት በዚህ ምላሴ አንተን ብዬ ቡሩኩን ከመምጣቱ ፊት እመልሳለሁ ብያት ተቀብያት ነው በማለት ይመልስላታል። እና እና አሁን ቅድስትን እንዳይዛት መጠንቀቅ አለብን ትላለች ዳታ። እና ከዚህ በኋላ ምንም እንዳፈሩ ማንንም ሰው ቢመጣ ማንነቱን ሳታውቁ እንዳከፍቱ ቤቱን በማለት ያስጠነቅቃታለች። እና አሁን ቅድስት የት ናት በማለት ጠይቀዋል። ሉላ ዋናው ከሱ ማምልጣ ነው፣ የትምትሁን ችግር የለም አላቅም በማለት ይመልስላታል። እናም በሚገርም ሁኔታ ዝና ራሱን ስቶ መንገድ ላይ ይወድቃል። ውድና የተከበራችሁ ተመልካቾች ቪዲዮ ላይ ያላችሁን ሀሳብና አስተያየት ኮሜንት ላይ ያስቀምጡልኝ።